ሰላም ስሜ ሻሎም ናሰገድ ይባላል። ኢንስታግራም ስሜ ደግሞ ዜሮ። የመጀመሪያ ጥያቄ ብታስተካከል ትላለ አንድ ቁጥር

አስቢያሽለሽ ሀብታሙኝ፣ ሌላኛው ሁ ሀብታሙኝ። ሀዘንተኛ ወይ ደህና ሆነች ደስተኛ፣ ምንድነው የምትይው? ሃፒነስ ነው ዋናው ነገር። የሰው ልጅ ማሰብ ከአንድ ሳምንት በፊት ያኛውን ምርጫ መርጣ ነበር።

አምስት ሺህ ዶላር እየከፈለች ነው ውትድርና ቀጥ ይሄን ምታባሩት